ሰላም ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ከቻችን በዛሬ ስፖርታዊ ዜናችን ላይ የተለያዩ ስፖርታዊ መረጃዎችን በጠዋቱ መረጃዎች ያጋረቻቸው ነበረ። ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አዳዲስ የወጡ መረጃዎች ስላሉ እሱን መረጃዎችን ላጋራችሁ ተመልሻለሁ። ከእናንተ የሚጠበቅባችሁ ቪዲዮ ላይክ እያደረጋችሁ በአክብሮት እንዲጀምሩልን እያልኩ ወደ መረጃዎች ሲሳልፍ፣ በሰበርነት የማገኘው ቪክቶር ዮከረስን የተመለከተ መረጃ ነው። ፋብሪዚዮ ሮማኖ ነው አሁን ላይ በዩቲውብ ድረገጹ ላይ እያጋረው ያለ መረጃ አለ። እሱን እንመልከት። ፋብሪዞ ሮማኖ አሁን በዩቲዩብ ድረገጹ ላይ ከዮከረስ ጋር አርሲያሎች ከወኪሉ በኩል ግንኙነት ማድረጋቸውን እየተናገረ ይገኛል። ተጫዋቹን እንደሚታወቀው በአንድሪያ በርታ በረጅም ጊዜ ክትትል ሲደረግበት እንደነበረ ይታወቃል። አርሲያሎች አሁን ትክክለኛ የሆነ ፍላጎት እንዳላቸው እና ተጫዋቹ ላይ በወኪሉ በኩል ንግግር ማድረጋቸውን የሚያመላክት ዘገባዎች እየተዘገቡ ይገኛሉ። ኒኮ ዊሊያምስን የተመለከተ ስፖርት ዊትነስ ይዞት የወጣውን መረጃ እንመልከት። አርሴናልና ባየር ሙኒክ ኒኮ ዊሊያምስን ለማስፈረም የቢልባው በር እያንኳኩ እንደሆነ ተዘግቧል። እንዲሁም ጥሩ ክፍያና እንደሚቀርብለትና ለተጫዋቹ ጥሩ ደሞዝ እንደሚከፍሉት ነግረውታል። ነገር ግን ቢሆንም ተጫዋቹ ወደ ባርሷ መሄድ እንደሚመርጥ ከስፖርት ዊትነስ ዘገባ ለመረዳት እንችላለን። ወደ ላይኛ ስፖርት ዜናችን ስናልፍ የፖርቹጋል ሚዲያዎች ሰበር በማለት አርሴናል ለቪክቶር ዮከረስ ሁለተኛ የዝውውር ጥያቄ ሰባ ሚሊዮን ዩሮ አቅርበዋልም ሲል ዘግቧል። ነገር ግን እስካሁን ድረስ ከታማኝ ምንጮች ይህ መረጃ አልተረጋገጠም። በአብዛኛው ጊዜ የፖርቹጋል ሚዲያዎች በተጫዋች ዝውውር ጉዳይ በተለይ ከቪክቶር ዮከረስ ጋር ያወጡት መረጃ እውነተኛ እናታቸው በጣም ዝቅተኛና ሀሰተኛ ስለሆነ ይህ መረጃ እውነት መሆን አለመሆኑን አረጋግጬ የምነግራቸው ይሆናል። ነገር ግን ከወደ ፖርቹጋል ለተጫዋች ውስጥ ከሰባ ሚሊዮን ዩሮ ድረስ በአርሴናሎች እንዳቀረቡ የሚያመላክቶች መረጃዎች ሲወጡ ነበር። ከሼሽኮ ዝውውር ጉዳይ ጋር የተመለከተ አንድ መረጃም ላጋራቸው። አርቢ ሌቪዚንጎች በሚቀጥለው ሳምንታት ለቤንጃሚን ሼሽኮ ዝውውር ከአርሰናል በኩል የመጀመሪያ ጥያቄ እንደሚቀርብላቸው እየጠበቁ ይገኛሉ። ተጫዋቹ ላይ ሌቪዚንጎች ከ80 እስከ 100 ሚሊዮን ፓውንድ ለጥፈውበታል። አርሰናል ደግሞ እስከዚህ ገንዘብ ያወጣል ተብሎ አይጠበቅም። ምክንያቱም በዚህ ሳምንት ከዚህ ተጫዋች ዙብ በተለይ ከቪክተር ዮከረስ ጋር አርሰናል በሰፊ ስሙ የተገናኘበት ዋነኛ ምክንያት ሌብዚንጎች የለጠፉበት የገንዘብ መጠን። አሁን ላይ አርሰናሎች አማራጫቸውን ወደ ቪክተር ዮከረስ ያደረጉ ይመስላል። እናም አንዳንድ ዘገባዎችን ስንመለከት ቪክተር ዮከረስ ከአርሰናል ጋር አሁን ላይ በደንብ በሰፊ እየተገናኘ ይገኛል። ወደ መሀል ላይ ደግሞ ከቪክተር ዮከረስ ዝውውር ጉዳይ ጋር ተገናኘ አዳዲስ ነገሮችን የምንመለከት ይሆናል። አርሰናል ለቅድመ ውድድር ዘመን ዝግጅት በሚደረግበት ጨዋታ ላይ ፋቪዮ ቬራን ከስብስቡ ጋር እንደማያካትቶች መረጃዎች እየወጡ ይገኛሉ። ይህንንም ተከትሎ በክረምት ፋቪዮ ቬራ ከአርሰናል የሚለቅበት እድል በጣም ሰፊ እንደሆነ እየወጣ ይገኛል። ቪክተር ዮኮረሽን በተመለከተ ሲኤንኤን ፖርቹጋል ያወጣውን መረጃ እንመልከት። የቪክተር ዮኮረሽ ወኪል ስዊድናዊ ተጫዋች የመሸጥ ልዩ ስልጣን አለው። ስፖርት እንግሊዝ በን የ60 ሚሊዮን ዩሮ ይፋዊ ፕሮፖዛል ውድቅ ካደረገ በኋላ ከገንዘቡም 10% ኮሚሽን እንደሚያገኙም ይጠበቃል ሲል ሲኤንኤን ፖርቹጋል ዘግቦታል። ከቪክተር ዮኮረሽ ዝውውር ጉዳይ ጋር የተያዘ አንድ አዲስ መረጃ ልጨምራላችሁ። በዚህ ሳምንት እንደሚታወቀው ስፖርት እንግሊዝ በኖች ለተጫዋቹ ከ80 እስከ 85 ሚሊዮን ዩሮ እንደሚፈልጉ ተናግሮ ነበር። ከዚህ ከዚህ በፊት የገቡለትን ውል ለተጫዋቹ ማፍረሳቸው የሚዘነጋ ጉዳይ አልነበረም። በዚህም ቪክተር ዮከረስ በጣም መበሻጭ እና በወኪሉ በኩል ይህን ነገር መስተካከል እንዳለበት ተናግሮ ነበረ። ዛሬ ላይ የወጣው መረጃ ደግሞ ይህንንም ተከትሎ ስፖርት እንግሊዝ በኖች በተለይ በቀጣይ ቪክተር ዮከረስ ለክለቡ መጫወት እንደማይፈልግ ከነገራቸው በኋላ ተጫዋቹን ለገበያ በይፋ ማውጣቱን የሚያመላክት በሰበር መረጃዎች ሲወጡ ነበረ። ስፖርት እንግሊዝ በኖችም ለተጫዋቹ ከ60 እስከ 70 ሚሊዮን ዩሮ ድረስ እንደሚቀበሉ ከየትኛውም ክለብ ከ60 እስከ 70 ሚሊዮን ዩሮ የሚቀርብላቸው ጥያቄ ካለ ስፖርት እንግሊዝ በኖች ጥያቄውን እንደሚቀርቡት ከስካይ ስፖርት ታማኝ ጋዜጠኛ ፍሎሪን ፒተርበርግ ዘገባ ለመረዳት እንችላለን። ኒኮ ቪሊያምስን የተመለከተ መረጃ ላይ አጋራችሁ። ኒኮ ቪሊያምስን አርሰናል ከጥር የዝውውር መስኮት ጀምሮ በጥብቅ ሲከታተለው እንደነበረ የሚረሳ ጉዳይ አይደለም። ፉትቦል ላይ እንደለም። ከዚህ የተጫዋች ዝውውር ጉዳይ ጋር በተያያዘ አርሴናሎች ተጫዋቹን ለማዘወር አሁን ላይ እውነተኛ የሆነ ፍላጎት እንዳላቸው እና የተጫዋቹን ደሞዝም ጨምሮ ለመክፈል ፍላጎት እንዳሳዩ ከባየር ሙኒክም ከፍተኛ እንቅስቃሴ እንዳደርጉ እየተዘገ ይገኘ ነበረ። በዚህ ክረምት አርሴናልን ለመቀላቀል ፈቃደኛ እንደሆነ ተጫዋቹ ግልጽ መልእክት አሁን ላይ ተናግሯል። ባየር ሙኒክ በዝውሩ ጥረት ለማድረግ ፈቃደኛ ናቸው። አሁንም ቢሆን በአርሴናል ዝውውር ራዳር ውስጥ ይገኛል ነገር ግን ሙሉ ፍላጎቱ ወደ ባርሴላ መዘዋወር እንደሆነ ከፋብሪዚዮ ሮማኖ ዘገባ ለመረዳት እንችላለን። በዛሬው ዕለት የቪክቶር ዮከረስ ወኪል በይፋ ተጫዋቹ ወደ ማንቸስተር ዩናይትድ መዘዋወር እንደማይፈልግ ግልጽ አድርጓል ማለት ነው። ተጫዋቹን ለማስፈረም አሁን አርሰናል ትልቅ እድል እንዳለው ይጠበቃል። ምንም እንኳን በቅርብ ሳምንታት ማንቸስተር ዩናይትድ ለተጫዋቹ እውነተኛ የሆነ ፍላጎት አሳይተው ነበረ፣ ከወኪሉም ጋር ቀጥተኛ የሆነ ንግግር እንዳማድረጋቸውን የሚያመላክት ረዘም ያሉ መረጃዎች ሲዘገቡ ነበረ። ነገር ግን ቪክቶር ዮከረስ ወደ ማንቸስተር ዩናይትድ መዘዋወር እንደማይፈልግ ግልጽ የሆነ ቁርጥ የሆነ ውሳኔዎችም ተወስኗል። አሁን የአርሰናል ውሳኔ ይጠበቃል። ምክንያቱም ክለቡም ከ60 እስከ 70 ሚሊዮን ዩሮ ለመሸጥ ፈቃደኛ መሆኑንና ለገበያ ክፍት ማድረጉን የሚያመላክቱ ዘገባዎች እየወጡ ይገኛሉ። የአርሰናል ውሳኔ በጥብቅ በእጅጉ ይጠበቃል። በአርሴያ እና በቪክተር ዮከረሽ መካከል አዲስ ግንኙነት መደረጉን ፋብሪዚዮ ሮማኖ ዘግቧል። አሁንም ንግግሮች በትኩረት እየተደረጉ ይገኛሉ። አርሴያ ባለፈው ሳምንት ሸሽ ኮሄን አነጋግሯል፣ ነገር ግን ምንም አይነት ስምምነት አለመደረጉን ከፋብሪዚዮ ሮማኖ መረጃ ከዩቲዩብ ገጹ ላይ መረዳት እንችላለን። በዩቲዩብ ገጹ ላይ ገብታችሁ መልከት ትችላላችሁ። ከቪክተር ዮከረሽ ዝውውር ጉዳይ ጋር በተገናኘ መረጃዎችን እየሰጠ ይገኛል። በተለይ አርሴያሎች ቤንጃሚን ሼሽኮ ላይ የተለጠፈበት ገንዘብ አሁን ላይ ሙሉት ደግሞ ትኩረታቸው ወደ ቪክተር ዮከረሽ ያዞር ይመስላል። ከፋብሪዚዮ ሮማኖ ዘገባ መረዳት የምንችለው ይህንን ነው። አንድ ኦፊሴል ይዞት በወጣው መረጃ በተለይ በትዊተር ገጽ ላይ አንድ ኦፊሴል አንድ መረጃ አጋርቷል። አርሰናሎች እስካሁን ድረስ ለየትኛውም ለየትኛውም የፊት መስመር አጥቂ እንግዲህ ይፋ የሆነ ጥያቄ አላቀረበም የሚል ነገር አውጥቷል። በተለይ ከሸሽኮ ዝውውር ጉዳይ ጋር የተገናኘ ነገር ነው። ለሸሽኮ ምንም አይነት ዝውውር ጥያቄ አላቀረበም። ከወኪሉ ጋር ግን ንግግር ማድረጉን የሚያመላክት መረጃዎች ሲዘገቡ ነበረ። አርሰናል የፒኤስሲቪውን ተጫዋች ዩዋን ባካያኮን የቡከሳካ ተቀያሪ አድርጎ ለማስፈረም ኢላማ መረጋቸውን ተዘግቧል። የዝውውሩም ዋጋ ወደ አርባ ሶስት ሚሊዮን ፓውንድ አካባቢ እንደሆነ ከፉትቦል ለንደን ላይ የተጋራው መረጃ ይጠቁማል። ካቾፍ ሳይድም ከአርሴናል ዝውውር ጉዳይ ጋር አንድ መረጃ ወጥቷል። አርሴናሎች አሁንም ቢሆን የባካዮኮ ዝውውርን ለመጨረስ አሁን ትክክለኛ ፍላጎት ካላቸው ክለቦች ውስጥ ተጠቃሽ እንደሚያደርጋቸውም አስነብቧል። ቪክተር ዮከረሽን በተመለከተ ማንቸስተር ዩናይትድ የቪክተር ዮከረሽን መጥራት ቀጥሏል። ነገር ግን አርሴናል መርሳት እንዳይለበት ፋብሪዞ ሮማዶ ዘግቧል። በቪክተር ዮከረሽ ጉዳይ አዳዲስ ግንኙነቶች እየተካሄዱ ይገኛሉ። እሱም ለአርሴናል ጠንካራ አማራጭም ነው ሲል በዩቲውብ ገጹ ላይ አሁን ላይ እያጋራ ያለው መረጃ ይጠቁመናል። ከአርሰናል ዝውውር ጉዳይ ጋር በተገናኘ ጥቂት የተባሉ መረጃዎች ስንመለከት ሮድሪጎን የተመለከተ አንድ አዲስ መረጃ ወጥቶ ነበር። ሮድሪጎን ለማስፈረም አርሰናሎች አሁን ትክክለኛ የሆነ ፍላጎት እንዳላቸውም ተዘግቧል። እስካሁን ድረስ ተጫዋቹ ውሳኔ አላሳለፍም። ትልቅም የአርሰናል ትልቅ ችግር የሆነበት ምክንያት ተጫዋቹ በሳንቲያጎ በረማ መወሰንና መቆየትና ለመቆየቱን የተወሰነ ምንም አይነት ነገር የለም እስካሁን ድረስ ግን ተጫዋቹ ለውሳኔ አሁን ለምሳሌ ቪክተር ዮክሬሽን ስንመለከት ተጫዋቹ አሁን ላይ ገበያ ላይ ክፍት ነው። ከስልሳ እስከ ሰባ ሚሊዮን ዩሮ ድረስ አርሰናሎች ማቅረብ የሚችሉ ከሆነ የግላቸው የሚያደርጉበት ሙሉ ለሙሉ እምነት እንዳላቸው እየተዘገበ ይገኛል። የቤንጃሚን ሶኮ ጉዳይ ስንመለከት ቤንጃሚን ሶኮ ተጫዋቹ ላይ ከሰማንያ እስከ መቶ ሚሊዮን ዩሮ ተለጥፎበታል። ምንም እንኳን አርሰናሎች የተለጠፈበት ገንዘብ እስካሁን ድረስ አስፈላጊ ነው ብለው አያምኑም። ነገር ግን እስካሁን ድረስ ለየትኛውም የፊልፊት መስመር አጥቂ ይፋ የሆነ ጥያቄዎች እስካሁን ድረስ አላቀረቡም። ወደ ፖርቱጋል አንዳንድ መረጃዎች ዛሬ ላይ የወጡት መረጃዎች እንደሚጠቁምም ከሆነ ሰባ ሚሊዮን ዩሮ ለቪክተር ዮከረስ አርሰናሎች ጥያቄ አቅርቧል የሚል ነገር ወጥቷል። እሱም ነገር ደግሞ እየተከታተልን እውነታነቱን የምናረጋግጠው ይሆናል። ዴቪድ ኦርንስታይን እስካሁን ድረስ ምንም የተናገረው ነገር የለም። ለአርሰናል ቅርብ የምንለው ቲም ኒውስ ኤንድ ቲክስም ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ምንም ያጋራው መረጃ ስላሌለ በጣም በጣም እርጋታ ይጠብቅብናል። ተረጋግተ መጣበቅ ይጠብቅብናል። የአርሰናል ዝውውር ፖሊሲን ስንመለከት አሁንም አንድሪያ በርታ ሲመጣ አርሰናል ቤት አዳዲስ ነገሮች ይኖራል ብሎ ሁላችንም የአርሴናል ደጋፊዎች ጥሩ እይታዎች ነበረን። ነገር ግን አሁንም አንድሪያ በርታም በአርሴናል ቤት አዲስ ስፖርቲንግ ዳይሬክተር ሆኖ ቢሾምም በዝውውር ላይ አሁንም አርሴናሎች ማንቀላፋት ይታይባቸዋል። እስካሁን ድረስ እንኳን ማንቸስተር ዩናይትድ እና ማንቸስተር ሲቲ ስንመለከታቸው የትኛውም የመጀመሪያ የሚፈልጉትን ተጫዋች የመጀመሪያ ጥያቄ አቅርበዋል። እስካሁን ድረስ ግን አርሴናል ስንመለከተው የሚፈልጋቸውን ተጫዋች ቢለይ እንኳን የመጀመሪያ ጥያቄ ለየትኛውም ተጫዋች አላቀረብም። አንዳንድ መረጃዎች ነው ለቪክቶር ዮከረስ ጥያቄዎች አቅርቧል የሚሉት እሱም እውነታነቱ የተረጋገጠ ነገር የለም። በክረምት ታዲያ ግን አርሰናል በጣም ንቁ የሆነ እንቅስቃሴ ቢጠብቀውም አሁንም ቢሆን በዝውውር ላይ ማዝገሙን ቀጥሏል። ከአርሰናል ዝውውር ጉዳይ ጋር በተገናኘ እንግዲህ ይዤላችሁ መጣሁት መረጃ ይህንን ይመስላል። ኮሜንት ካላችሁ ኮሜንት ላይ አስቀምጡ። ላይክ ካለም ላይክም ማድረግ ትችላላችሁ። ይመቻችሁ።